የኢፌዴሬ ጠቅላይ ሚኒስትር ዐቢይ አሕመድ በዛሬ ሁለት የባሕር ዳርን የኮሪደር ልማት ግንባታ አፈጻጸምን ተዘዋውረው ጎብኝተዋል። የኮሪደር ልማት ስራው የጣና ሐይቅን በቀላሉ መመልከት እንዲያስችል ሆኖ እየተገነባ መሆኑን የተናገሩት ጠቅላይ ሚኒስትሩ ግንባታው ከተማዋን የስብሰባ የስፖርትና ቱሪዝም ማዕከል ለማድረግ ከፍተኛ አስተዋጽኦ እንደሚኖረውም ገልጸዋል። በጣም የሚገርመው ስራ ባሕር ዳር ላይ ያየሁት ከዚህ ቀደም ማህበረሰቡ ጣናን በቀላሉ አክሰስ ማድረግ አይችልም። በርካታ ቦታ ጣና ከፈት ተደርጎ ሰው በወክ አድርጎ ውሃው ማየት እንዲችል አክሰስ ማድረግ እንዲችል በውሃ አካባቢ እንዲዝናና የሚያስችል በጣም ድንቅ ስራ ተሰርቷል። በማጠናቀቂያ ምዕራፍ ላይ የሚገኘው የባሕር ዳር የኮሪደር ልማት ከከተማዋ ሌሎች የልማት ስራዎች ጋር ትስስር መፍጠር እንዳለበትም ጠቅላይ ሚኒስትር ዐቢይ አሳስበዋል። ድልድዩን ከውሃው ውሃውን ከሆቴሎቹ ሆቴሎቹን ከወክ ወዩ ማገናኘት አንድ ሰው ሲመጣ ያረፈበትን ቦታ ብቻ ሳይሆን እንዳሻው ከተማውን ተንቀሳቅሶ ማየት እንዲችል፣ ጣና ጋ መዝናናት እንዲችል ኮኔክቲቪቲ በጣም ኢምፖርታንት ነው። ዶቶቹ ያምራሉ። ወኮቤ ራሱ በጣም ነው የሚያምረው። ይሄ ሆቴል መቼም በጣም ውብ ተደርጎ የተሰራው፣ ውሃው እንደምታዩት ነው። ዛፎቹ ያምራሉ። ከዚህ ቀደም የተመረቀው ድልድይ በጣም በጣም ነው የሚያምረው። ስታዲየሙን አይታችሁት ከሆነ በጣም የሚያምር ነው የስታዲየሙ ስራ። ይሄ ለስፖርት ለቱሪዝም፣ ለኮንፈረንስ ከበቂ በላይ ሴንተር የሚሆን ከተማ ነው በብዙ መልኩ እና የተጀመረውን ጅማሮ ማጠናከር ያስፈልጋል። የባሕር ዳር የኮሪደር ልማት በፈተና ውስጥ የተገኘ ውጤት መሆኑን የተናገሩት ጠቅላይ ሚኒስትሩ ለስኬቱ የአመራር ሚና ከፍተኛ ነው ብለዋል። ከሌሎች ከተሞች ስራዎቻችን የባሕር ዳር ለየት የሚያደርገው ሬዚሊየንስ ማሳያ ነው። በችግር ውስጥ በፈተና ውስጥ ቢሆን ማልማት እንደሚቻል፣ በችግር ውስጥ ቢሆን ስራ መስራት እንደሚቻል የሚያሳይ ከተማ ነው። አርባ ምንጭ ተሰርቷል። የኮሪደር ስራ ተጀምሯል፣ ነገር ግን ሰላሙ በአንጻራዊ የተሻለ ነው። ጅማ ተሰርቷል፣ በአንጻራዊ የተሻለ ነው። ባሕር ዳርም በነሱ ፔስ ሲሰራ ማየት በችግር ውስጥም ቢኮን ህልም ካለ ትጋት ካለ ከባቢ መለወጥ ልማት ማምጣት እንደሚቻል የሚያመላክት ሆኖ ያገኘሁት። የኮሪደር ልማቱ ከገበታ ለሀገር ፕሮጀክት ጋር ተናቦ እየተከናወነ እንደሚገኝ ያነሱት ጠቅላይ ሚኒስትር ዐቢይ ከጎርጎራ ፕሮጀክት ጋር ማስተሳሰር መቻሉንም ገልጸዋል።